የሩሲያ ዩክሬን ደም አፋሳሽ ጦርነት ላለመቆሙ ሁለቱም ሀገራት እርስ በርስ ይካሰሳሉም። የዩክሬን ሰዎች ፑቲንና አስተዳደራቸውን የሰላም ፍላጎት የላቸውም ይሏቸዋል። የሞስኮ ሰዎችን በበኩላቸው እስካሁን የነበሩ የሰላም ጥረቶች ላለመሳካታቸው ኬቭን ተጠያቂ ያደርጋሉም። ለዚህም አሶሽትድ ፕሬስ የሩሲያ ፕሬዚዳንት ቭላድሚር ፑቲን ሩሲያ በቅርብ ወራት ውስጥ በርካታ የተኩስ አቁም እቅዶችን ማቅረቧን ያነሳሉ ይላል። የዩክሬን ሰዎች በበኩላቸው እነዚህን ሁሉ የተኩስ አቁም እቅዶች ሩሲያ ራሷ ጥሳቸዋለች ሲሉ ይከሷታል። ፑቲን በበኩላቸው የአሻጥሮቹ ባለቤት ኬቭ ራሷ ስለመሆኗ ይናገራሉ። አሁን ሁለቱም ወገኖች ቀጥተኛ ድርድር የሚያደርጉበት ጊዜ የደረሰ ይመስላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለሶስት ዓመታት የዘለቀው የሩሲያ ዩክሬኑ ጦርነት ያበቃ ዘንድ ከሩሲያው አቻቸው ጋር ፊት ለፊት ተገናኝቶ ለመነጋገር ፍቃደኛ መሆናቸውን ገልጸዋል። እሳቸው እኔ ሐሙስ ዕለት ቱርክ እገኛለሁ፣ ፕሬዝዳንት ፑቲንንም እዚያው እጠብቃቸዋል ይገኛሉ ብለዋል። ሐሙስ ዕለት ቱርክ እገኛለሁ፣ ፑቲንም ራሳቸው በዚያ እንዲገኙ ይጠብቃለሁ። በዚህኛው የሆነ ነገር ማድረግ የማይችሉበትን ምክንያት አይደረድሩም ብዬ ተስፋ አድርጋለሁ። ሐሙስ በቱርክ ጦርነቱ ይቆም ዘንድ ለመነጋገር ዝግጁ ነን። ፕሬዚዳንት ትራምፕ ድጋፋቸውን ሰጥተዋል። ሁሉም መሪዎችም ይደግፉታል። አልጀዚራ እንደሚለው የዘርፉ ተንታኞች በየትኛው መንገድ ቢሆን ዘለንስኪን አሸናፊ የሚያደርጋቸውን አካሄድ መከተላቸውን ይገልጻሉም። ዘለንስኪ ወደ ቱርክ ለውይይት የሚያቀኑ ከሆነ አሁንም ቢሆን ዩክሬንን ከፊት ሆነው እየመሩ እንደሆነ ያሳዩበታል። ጦርነቱን ለማቆም በሚደረጉ ውይይቶች ላይም ለመገኘት ፈቃደኛ መሆናቸውን ጭምር ያሳዩበታል። በሌላ በኩል ደግሞ ቭላድሚር ፑቲን በውይይቱ ላይ የማይገኙ ከሆነ ደጋግማ ዩክሬን እንዳለችው ሩሲያ ለሰላም ዝግጁ አይደለችም የሚለውን ያሳይላቸዋል። በእርግጥ ዘለንስኪ ሐሙስ ለት በቱርክ እገኛለሁ ከሚለው ንግግራቸው አስቀድሞ ሀገራቸው ከሩሲያ ጋር ድርድር ለማድረግ ዝግጁ መሆኗን ገልጿል። ነገር ግን ይህ የሚሆነው ተኩሱ ከቆመ በኋላ ብቻ ነው ሲሉ ሲናገሩም ተደምጧል። እሳቸው በፑቲን የቀረበው እቅድ ተቀባይነት ከማግኘቱ አስቀድሞ ጊዜያዊ፣ ነገር ግን ሙሉ የሆነ የተኩስ አቁም መደረግ አለበት ብለዋል። ቅዳሜ ለት በኬቭ የተሰበሰቡ የአውሮፓ ዎችም ከዛሬ ማለትም ከሰኞ ጀምሮ ለ30 ቀናት የሚተገበር ምንም አይነት ቅድመ ሁኔታንም የማያስቀምጥ የተኩስ አቁም እንዲደረግ ጥሪ አቅርበው ነበር። እነዚህ በኪየብ የተገኙት የአውሮፓ መሪዎች አቅርበውት የነበረው የ30 ቀናት የተኩስ አቁም እቅዱ በሩሲያና ዩክሬን መካከል በሰማይ በምድር እንዲሁም በባህር የሚደረጉ ውጊያዎች እንዲቆሙ የሚጠይቅ ነው። ይህ የማይሆን ከሆነ ግን ሞስኮ ከባድ ማዕቀብ ይጠብቃታል ሲሉ ጭምር መሪዎቹ ከዘለንስኪ ጎን ቆመው በሰጡት መግለጫቸው ዝተዋል ይገኛል። ይህ ከተደመጠ ከሰዓታት በኋላም እቅዱን ውድቅ ያደረጉት የሩሲያው መሪ ቭላዲሚር ፑቲን የራሳቸውን እቅድ አቅርበዋል። እሳቸው በሩሲያና ዩክሬን መካከል የፊት ለፊት ንግግር ዳግም መጀመር አለበትም ብለዋል። በ2022 መጨረሻ በእነሱ ምክንያት የተቋረጡት ድርድሮች ዳግም እንዲጀመሩ ለኬቭ ባለሥልጣናት ግብዣ እናቀርባለን። አስምሬ እናገራለሁ። ያለምንም ቅድመ ሁኔታ የፊት ለፊት ንግግሮች ዳግም እንዲጀመሩ እንፈልጋለን፣ ያለምንም መዘግየት። ከዚህ ቀደም ንግግሮቹ ሲደረጉበት በነበሩበት፣ ደግሞም በተቋረጡበት ኢስታንቡል በመጪው ሐሙስ ድርድሩ እንዲጀመር ሀሳብ እናቀርባለን። ሩሲያ ያለአንዳች ቅድመ ሁኔታ ለመደራደር ዝግጁ ናት ያሉት ፑቲን ይህንን በሞስኮ በኩል የቀረበውን ቀጥተኛ ወይም ደግሞ የሁለቱ ሀገራት የፊት ለፊት ውይይት ሰላምን የሚሻ ሁሉ ሊደግፈው የሚገባ ነው ብለውታል። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በበኩላቸው ይህ በፕሬዚዳንት ፑቲን የቀረበው የፊት ለፊት ንግግር ይጀመር ጥሪ የግጭቱን መሰረታዊ መነሻዎች መፍታትን ይላማ ያደረገ ነው። ከዚህ በተጨማሪ ደግሞ በሩሲያውያን በኩል ለጦርነቱ ሰላማዊ መፍትሄን ለማበጀት ያ ያለውን እውነተኛ ፍላጎት የሚያሳይ ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ትስስር ገጻቸው ምንም እንኳን ፕሬዚደንት ፑቲን ከዩክሬን ጋር ተኩስ አቁም ስምምነት ማድረግ ባይፈልጉም ሐሙስ ዕለት ጦርነቱን ለማስቆም በቱርክ ለመገናኘት ይፈልጋሉ ብለዋል ዩክሬን በፍጥነት መስማማት ይኖርባታል ሲሉም ጥሪያቸውን አቅርበዋል ዘለንስኪም ቢሆኑ ሐሙስ ዕለት በቱርክ እንደሚገኙ የገለጹት ይህንን የትራምፕን ጥሪ ተከትሎ ነው አሁን ሁለቱም ወገኖች ቀጥተኛ ንግግር ለማድረግ ዝግጁ ስለመሆናቸው በመግለጽ ላይ ናቸው። በቀጣይ ምን ይሆናል የሚለው ይጠበቃል። የቱርክ ፕሬዝዳንት ሬሲፕ ጣይፕ ኤርዶሃን እሁድ ዕለት አሉት እንደተባለው ከሆነ የሩሲያ ዩክሬኑን ጦርነት ለማስቆም በሚደረገው ጥረት ውስጥ ታሪካዊ እጥፋት ላይ ተደርሷል። እሳቸው ለሩሲያና ፈረንሳይ መሪዎች እንዳሉት በሁለቱ ተፋላሚ ሀገራት መካከል የሚደረገውን ንግግር ለማስተናገድ አንካራ ዝግጁ ናት። የአልጀዚራ መረጃ እንደሚጠቁመው በአውሮፓውያኑ 2022 የሩሲያ ዩክሬኑ ጦርነት ከተጀመረበት ጊዜ ሁለቱም ሀገራት ጋር ያላትን ጥሩ ግንኙነት አንካራ ማስቀጠል ችላለች። ለሁለት ጊዜያት ያህልም ጦርነቱን ማስቆም ዓላማቸው ያደረጉ ሁለት ምክክሮችን አስተናግዳለች። እንደተጠበቀው ግን ውይይቶቹ ፍሬ ሳያፈሩ ቀርቷል። አሁንስ የሚለውን ግን ብዙዎች እየጠየቁ ነው።